ሰላምና ጤና ተመኘን ውድ የብላክ ላይን ቤተሰቦች፣ የዕለቱን አዳዲስ መረጃዎች ማስደመጥ እንጀምራለን። የኮሎኔል ማዕረግ ያለው ተዋጊ ተገድሏል። የአማራ ፋኖ በጎጃም ከአማራ ፋኖ አንድነት በጎንደር በዘመቻ አንድነት ተጣምረው አስደናቂ ጀብድ መፈጸማቸው ተነግሯል። በቆይታችን ትሰሙታላችሁ። የበላይ ዘለቀ ጀግኖችም በአባይ በረሃዎች ላይ ልዩ ልዩ ገድል ፈጽመዋል። ታዳምጡታላችሁ። የመንግስት ሰራዊት እየፈረሰ ነው። በየቀኑ ወደ ፋኖ የሚቀላቀለው ሰራዊት ቁጥርም ጨምሯል። መረጃውን ይዘናል። የጎንደር ፋኖ የአመራሩን መስዋዕትነት አስመልክቶ ልዩ ዘመ አውጇል። ሁሉም ወደ ጦርነቱ እንዲመጣ ታዝዟል። አፋድና ብልጽግና ተቀናጅተው ወቅተውናል ብሏል። መግለጫውን ይዘናል። ትራምፕና ፑቲን በድጋሚ ተፋጠዋል። የዋይት ሀውሱ መሪ አላምንም ብለውታል። በቆይታችን እንመለከተዋለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ትግላችንን እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። በጎጃም ኮሎኔል ጌዲዮን የተባለ ጦር አዛዥ መደምሰሱ ታውቋል። የአማራ ፋኖ በጎጃም ጃዊ መተክል አራተኛ ክፍለ ጦር ጥምር ኃይል በሰሩት አስደናቂ ኦፕሬሽን ከ63 በላይ የአብይ አህመድን ወራሪ ቡድን ጃይማላ ቀብሌ ላይ መደምሰሳቸው ይታወቃል። ከዚህ ውስጥ አንድ ኮሎኔል ተደምስሷል። ስሙም ኮሎኔል ጌዲዮን ይባላል። እንዲሁም ከወርቅ ሜዳ የመጣ አንድ ሻለቃን መሪን ጨምሮ አዋጊ አመራሮች ተደምስሰዋል። የአማራ ፋኖ በጎጃምና የአማራ ፋኖ አንድነት በጎንደር በዘመቻ አንድነት ተጣምረውም አስደናቂ ጀብድ መፈጸማቸው ተነግሯል። ሰሞኑን በሁለት ጠላት ተከ በ ወደ ጎጃም የተሻገሩት የአማራ ፋኖ አንድነት በጎንደር ስቴዲንሳ ብርጌድ አባላት ከአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ጋር በጋራ በመሆን ዛሬ ጠዋት ከመውጣ ተነስቶ ወደ አዱሻና አይጠፋ ዘር አቅጣጫ ለመንቀሳቀስ ሙከራ ያደረገውን የጠላት ኃይል እንደ አገዳ ሰባብረው እንደ ኳስ ለግተው መውጣ ከተማ አስገብተውታል ተብሏል። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ማርሸ ጽሀው ወንድማማቾቹ ፋናዎች ጀብድ መስራታቸውን ገልጿል። በዘመቻ አንድነት ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ሽፈራው ገርባው ብርጌድ ሶማ ብርጌድ ና አባኮስር ብርጌድ ጠንካራ ውጃ ማድረጋቸውም ተሰምቷል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ጠላት ሰፍሮበት በሚገኘው የኤድሃን ከተማን ምሽግ ድረስ በመግባት የቦምብ ጥቃት አድርሷል። ሽፈራው ገርባው ብርጌድ በኤድሃ ከተማ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ ወደ ካምፕ አንድም የሰው ኃይል ሳያጎል ተመልሷል። በዚህ ኦፕሬሽን በርካታ የመንግስት ሰራዊት አባላት ሞትና ቁስለኛ መሆናቸውም ተረጋግጧል። ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በእናርጅ እናውጋ ወረዳ ከሽፈሬ ቀበሌ ተነሱ ወደ መጥያ ቀበሌ አጥዋይ ለብስ የሚኒሻ ለመግባት ቢሞክርም ሶማ ብርጌድ ደፈጣ በመያዝ በቦምብና በጥይት አመድ አድርጎታል። ቀሪውም ኃይልም አርበድብደው መልሰውታል። ሶማ ብርጌድ ባደረገው የቦምብ ጥቃት አምስት ሚኒሻ ተሸኝተዋል። ስድስት የሚደርሱ የሚኒሻ አባላት ከባድ ቁስለኛ መሆናቸውም ተረጋግጧል። በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባኮስር ብርጌድም በእነማይ ወረዳ ሰቀላ ቀበሌና ዲማ አካባቢ ከባዱ እጃየ እንደሚገኝ የአማራ ፋኖ በጎጃም የሕዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጸሀዩ ገልጿል። ወታደራዊ አዛዡ በስሩ የሚገኙ ወታደሮቹን ጠርንፎ ይዞ ፋኖን መቀላቀሉ ተገለጸ። አንድ የሻለቃ ማዕረግ ያለው አዛዥን ጨምሮ በርካታ የአድማ ብተና አባላትን ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። ስናዳሪነትና በአንዳነት ስጋ ለብሶ የሚባልለት አቶ አረጋ ከበደ ሙሴዎች ሲል ያሞካሻቸው በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ተመርቀው በየዞኑ ተመድበው የነበሩ የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ ፋኖን መቀላቀላቸውን ቀጥሏል። በማዕከላዊ ጎንደር ዞን ተመድበው ከነበሩ የአድማ ብተና አባላት መካከል የሻለቃ ማድረግ ያለው ከፍተኛ አዛዡን ሻለቃ ስማው ታደገን ጨምሮ ከአስር በላይ የአድማ ብተና አባላት ወደ ማሰልጠኛ ካምፕ የገባ ነው ትጥቅ ለመውሰድ እንጂ የባሪን ተላላኪ ለመሆን አይደለም በሚል ከነ ሙሉ ትጥቃቸው የአማራ ፋኖ አንድነት በጎንደር መቀላቀላቸውን የታወቀው የአድማ ብተና አባላቱ አስር የነፍስ ወከፍ ክላሽንኮቭ መሳሪያና 18 ቦምብ እንዲሁም 23 ሙሉ ካዝና ጥይት እንደያዙ የአማራ ፋኖ አንድነት በጎንደር ጎንደር የበጋሸው ክፍለ ጦር ናውሰና የአንዳርጌ ብርጌድን የተቀላቀሉ ሲሆን የክብርና የጀግና አቀባበል እንደተደረገላቸው ከጥቁ ተቋሙ ኮሚኒኬሽን ጉዳዮች መመሪያ የተገኘው መረጃ ያመለክታል። ከነ ሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተና አባላቱ እኛ መጀመሪያውንም ወደ አድማ ብተና የገባነው መሳሪያ ለመታጠቅ እንጂ ይህንን ጸረ አማራ የአገዛዝ ስርዓት ለማገልገል አይደለም ያሉ ሲሆን መሳሪያዎቻችንን ካገኘን በኋላ ወደ ወንድሞቻችን መጠናል ሲሉም ተናግረዋል። የአድማ ብተና አባላቱ አክለውም የሕዝባችን ጥያቄ ሊመለስና የተረጋገጠበት አደጋ ሊመከት የሚችለው አንድነት ሲፈጠር ብቻ ነው ያሉ ሲሆን አሁንም አገዛዙን እያገለገሉ የሚገኙ የአማራ ተወላጅ ወታደሮች ሳይውሉ ሳያድሩ ፋኖን እንዲቀላቀሉ እንዲቀላቀሉ ጥሪ አቅርበዋል። በጎጃምም 24 የመንግስት ሰራዊት አባላት ፋኖን መቀላቀላቸው ተሰምቷል። አረጋ ከበደ የተማመነበት ጦር ፍርስርሱ እየወጣ ፋኖን በየቀሉ እየተቀላቀለ ነው። ዋና ሳጅን አለማየሁ ሌውና ረዳት ሳጅን ታዘብ ገርሉ በጎንቻ የመሸገው የአብይ አሽከር ሻለቃ ኦርዲናንስና ሻምበል መሪ ሲሆኑ የሚመሯቸውን አስር አባላት ከነ ትጥቃቸው አስተባብረው የአማራ ፋኖ በጎጃም አረንዘው ጎንቻ ብርጌድን ተቀላቅለዋል። በተመሳሳይ አስር የሚልሻ አባላት የአብራጅት ብርጌድን መጠናከር ተከተለው የጅቤ ከመሸገው የአብይ አህመድ ቀለብተኛ ቡድን ከርተው ፋኖን ተቀላቅለዋል። አራት የሰራዊት አባላት ደግሞ የአባይ ሸለቆ ብርጌድ እንደተቀላቀሉም ተነግሯል። በየቦታው ፋኖን እየተቀላቀለ ያለው የጠላት ኃይል የፋኖን አሸናፊነት እያረጋገጠ መሆኑ አመላካች ነውም ተብሏል። ሁሉም በመንግስት ስር ያለ ሰራዊትም የጓዶችን ፈለግ ተከትሎ ወደማይቀረው አሸናፊ ፋኖን እንዲቀላቀልም ጥሪ ቀርቧል። በአማራ ፋኖ አንድነት በጎንደር የሜጀር ጀኔራል ውባንተ አባተ ኮር የአመራር አባላቱን መስዋዕትነት አስመልክቶ የሀዘን መግለጫ ተሰጥቷል። ላለፉት ሰባትና ስምንት ወራት የአማራ ፋኖን ትግል ለመጥለፍ የአፋድና የብልጽግና አገዛዝ በጥምረት የአማራን ታሪክ በጥቁር መዝገብ እንዲሰፈር ለማድረግ በተለያየ ጊዜ ሲያሴሩ ቆይቷል ያለው ኮሩ የሜጀር ጀኔራል ውባንተ አባተት ወርዋሪ ክፍለ ጦር ዘመቻ መምሪያ ኃላፊ አርበኛ ተመስገን ጓዴን የባዴን ብልጽግና ቅጥረኞች ፋፍዴኖች በገንዘብ ገዳይ ገዝተው ሚያዝያ 16 2017 ዓ ም ከደብረታቦር 3 ኪሎ ሜትር ርቀት ግርቢ ላይ አስገድሎታለም፣ ብሏል። ገዳዮችም ተልኳቸውን ከፈጸሙ በኋላ ደብረ ታቡር ከተማ ሲገቡ አንዱ ግን ሊያስ ችሏል። አርበኛ ተመስገን ጓዴ በለጋ አድሜው ከጁንታው ጦርነት ጀምሮ እስከ ተሰዋበት ዕለት ድረስ ለአማራ ህዝብ ህልውና ለፍትህ፣ ለነፃነት፣ ለእኩልነትና ለሰውነት የተከፈለ ክቡር ህይወት መስዋዕትነት ነው ብሏልም ኮሩ። አርበኛ ተመስገን ጓዴ ከአማራ ልዩ ኃይል እስከ የአማራ ህዝብ ህልውና ትግል በብልጽግናና ፋፍዴን የተገዙ ይሁዲዎች ህይወቱን እስከነጠቁበት ዕለት ድረስ የሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦርን በ በደንብ ያዋጋና ጠላትን ያንበረከከ ላመነበት ግንባሩን የሰጠ ትነትን አምርሮ የጠላና የታገለው ሀሳዊ ፋኖንም ባዮችን የታገለ ውጊያዎችን በቅድ የመራና ትልልቅ ድሎችን ያስመዘገበ የአማራ ህዝብ የትግል ጥያቄዎችን ለሰራዊቱና ለህዝቡ በሚገባ ያስተማረ የስጋ ዝምድናን ተጸይፎ የዓላማ ዝምድናን ያስቀደመ የነፃነት ታጋይነቱን በተግባር ያስመሰከረ በመርህ የተጓዘ ትግሉን ለቁማርተኛ ፋፍሬኖች አሳልፎ ያልሰጠ ብርቱ አርበኛ መሆኑን በህልውና ትግላችን ጓዳዩ መስተጋብር አረጋግጠናል ነው ያለው። የ24 ዓመቱ እንቁ ወጣት ብርቱ የጦር ጦር ጠበብ አርበኛ ተመስገን ጓዴ በወንድነት፣ በጀግንነት፣ በአርበኝነት የትግል አባቱ ሜጀር ጀኔራል ውባንታ አባትን አክሎና መስሎ ዋጋ የከፈለ ጀግና መሆኑን ስናስብ ኩራት ይሰማናል። በአርበኝነት የደም ጠብተው ዘርነት የህዝባችን ህልውና እንዲረጋገጥ አንድያ ውድ ህይወቱን የሰጠለትን ትግል ከዳር እንደምናደርሰው በህያው ነፍሳችን ቃል ኪዳናችን የጸና ነው። የጀግናው አርበኛ ተመስገን ጓዴ ደም ፋሽስቱ ናዚዝሙ የብልጽግና ጦር ላይ የምንበቀልበት የደም መላሽነት የወትሮ ዝግጁነታችን እንደተጠበቀው ነው። መላው ሰራዊታችን ከነገ ሚያዝያ 22017 ዓ ም ጀምሮ የአብይ አህመድ አራዊት ሰራዊት ጠላትን በተገኘበት አጋጣሚ የማንበርከክ ተግባራችንን አጠናክረ እንድንቀጥል ጥሪ እያቀረብን የጀግና ወንድማችንን ነፍስ እግዚአብሔር የሰማዕታቱን ዋጋ እንዲያድል በመመኘት ለትግል ጓደኞቹ ደግሞ ለበለጠ የትግል ቁጭት መነሳሻ ሆኖን የትግል ጓዳችንን ደም እንድንበቀለው ተቋማዊ ጥሪ እናቀርባለንም ብሏል። ፋሽስቱ የብልጽግና የአንድ ቡድን አገዛዝ በፋኖ እየደረሰበት ያለውን ሽንፈት ለማካካስ ንጹሐንን ኢላማ ያደረገ ጥቃቶችን አጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር በመብረቅ ክፍለ ጦር አዳና ሀብት ነው ብርጌድ በሰኮሩ ግንባር የጠላት ኃይል ከወትሮ የተለየ በጣም ብዛት ያለው ዙፋን ጠባቂ ለበቀል እያከተለተለ ቢመጣም ከመብረቆቹ በኩል ሳይቀነድብ አይመለስም። በዕለቱ ረፋር ላይ የአካባቢው ነዋሪ አምስት ከባድ ቁስለኛና ሶስት አስክሬን አሸክሞ አውጥቷል። በእነሱ የተነሳ ሁለት አምቡላንስ ቁስለኛም አውጥቷል። በዚህ የተበሳጨው ቅጥረኛ አየውን ፈርቶ ዳውላውን 024 ቀበሌ ላይ ሞርተር በማጥመት ወደ 025 ቀበሌ በማስወንጨፍ ንጹሓን ግለሰቦችንና እንስሳትን እንዲሁም ቤትና ንብረት ላይ ከፍተኛ ውድመት አድርሷል። ከዚህ በተጨማሪም የአቶ ንጉሴ ሀብታሙ በሞርተር ጥቃት ባለቤቱ ሕይወቷ ሲያል ቤቱ ሙሉ ለሙሉ ወድሞበታል። አንድ በሬም ሞቶበታል። የአቶ ታደሰ መርሻ በሞርተር ሙሉ ንብረትና ቤቱ የወደመና ባለቤቱ እስከ ልጇ ከባድ ቁስለኛም ሆነዋል። አቶ ይበልጣል ጀጉል የተባለ ግለሰብ ለገበያ ያመጣቸውን 15 ስማርት ስልኮች ሰዎችን በከፍተኛ ድብደባ ቤቱን አስገድደው በማስከፈት ዘርፈዋል። በአካባቢው የተገኘ ካጸያፊ ስድብ ጋር ያልተደበደበ የለም። የመብረቅ ትንታጎች የተለመደ አሳልፈው ማፈን ያስጨነቀው ቅጥረኛ ሰራዊቱ ዛሬ ወደ መጣበት ተመልሷል ሲል የንጉስ ሚካኤል ኮር ቃል አቀባይ አምሳ አለቃ ሁሴን ኡመር ገልጿል። ፑቲን እያታለልኝ ሳይሆን አይቀርም አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሮሞ ሊቀጳጳስ ፖፕ ፍራንሲስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕ ና ቮሎዲሚር ዜሌንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ጥልቅ ውይይት ማድረጋቸውም ተነግሯል ትራምፕ ሮምን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳይል የሚተኩስበት አንዳችን ምክንያት የለም ያሉ ሲሆን እያታለልኝ ሳይሆን አይቀርም ብለዋል ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል የዩክሬኑ ፕሬዚዳንት በበኩላቸው ታሪካዊ የመባል አቅም አለው ሲሉ ውይይታቸውን አንቆለጳጵሰዋል። ሁለቱ መሪዎች በዋይት ሀውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በሩትዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት፣ በባንክ ወይንም በሁለተኛ ደረጃ ማዕቀብ። በጣም ብዙ ሰው እየሞተ ነው ብሏል። አርብ እለት የአሜሪካው ልዑክ ውትኬቭ ከሩሲያው ፕሬዚዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋልም ብለው ነበር። ቅዳሜ ሌት ክሬምሊን በበኩሉ ፑቲን ለአሜሪካው ልዑክ ውትኮቭ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጿል። ትራምፕና ዘለንስኪ በዋይት ሀውስ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላ ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙ ሲል ቢቢሲ ዘግቧል። ውድ የቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ስላዳምጣችሁ እናመሰግናለን። ጤና ይስጥልን።